በመንፈስ ቅዱስ ስም ግንቦት ሁለት በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደ ተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ አሰለጠነው። ለመጪው ትውልድም አራያና ምሳሌ እንዲሆን ፈቀደለ። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ። ሥጋውን በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጣሪው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወንዶቹና የሚስቱ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት ዳግመኛ እግዚአብሔር እንደ ደጅ ጠናዋለው መከራውን የምታገሳለው የቀድሞ ኑሮዬን ተስፋ አድርጋለሁ ትላለህን አለችው። እንግዲህስ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶች ልጆችና ወንዶች ልጆችም ሞቱ። እኔም ዘጠኝ ወር ሳረግ ሳምጥ ስወልድ ስል ላይረቡኝ ላይጠቅሙኝ በከንቱ ደከም ኳንተም በመግል ተውጠህ በትል ተከበት ትኖራለህ። ሌሊቱን ሁሉ ስትብዛ ብር ታድራለ ታድራለን እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግር የማርፍ ዘንድ ከጧት ጀምሮ ፀሐይ እስኪ ገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረህ ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት ስርዓት እንዳልሰራባቸው ከአህዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን አላት። በዚህም በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርን በደመናው ተነጋገረው ከተናገረውም በኋላ ከደውየው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደውየው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለኢዮብ ዘጠበበ ዘጥበበ ሰማይ ንድቅ ወዘወይነት ፍሲጥ ዝቅ አክሊለ ህይወት ነሳ ወድሜ መዋይል ርውቅ በህማሞ ተጽና ተመክሮ ዝንቱ ጻድቅ ከመ በእሳት ይትሜከር ወይ ትፈተን ወርቅ። በዝችም ቀን የመንፈሳዊ ማህበር አባቴ አባ ጳኩሚስ ይስረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትውት ቅን ታዛዥ በበጎ ስራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበር። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ እንደ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረው እና በዕድሜው ሕፃን ሆኖ ሳለ አባ ጳኩሚስ ከሳጭና ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም ረፍት በኋላ በአባቱ በአባ ጳኩሚስ ፈንታ በምን የቶኖ ተሾመ። ይህም አባት ትሕትናው የበዛ ነው። በዚህ ከዚህ ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎቱንም በጎ ሥራ ፈጽሞ የተወደደው እግዚአብሔርም ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ለሁላችን ትድረሰን ለዘላለሙ አሜን። ሰላም እብ ለቴዎድሮስ ወራሲ ሲመተ ጳኩሚ ዘነሳ ድረ ወርስ ባሲ እንበላ አጽርኦ ይትቀነይ ለእግዚአብሔር ነጋሲ እምጊዜ ጽባህ እስከ ይመስ ትጋሃ መላእክት አጥረየ እንዘውእቱ ብእሲ። በዚችም ቀን ከአባ ኤሲ ጋር ሃያ ሁለት ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ግንቦት ሶስት በዚች ቀን ጌታ ከመረጣቸው ከሰባ ሁለቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። በዝችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። በዝችም ቀን የተባረከች ንግሥት ወለተ ማርያም የረፍቷ መታሰቢያ ነው። በዝችም ቀን ደግሞ የከበረ ቀሲስ አውሳብዮስና የሰማዕት ቅዱስ የመታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። ዛቅረብኩማ ይሌታ ዘኪራ ይላፈምን ለተጸምዱ ከዘልፈ

በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ የሃሉ ምስለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅርታዊ ቸርነቱ ለዘላለም በእውነት ደረግልና፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው በሌላይቱ የሰንበት ቀንም ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ ማስተማር ጀመረ። በዚያም ቀኝ እጁ ሽባ የሆነች አንድ ሰው ነበረ። የሙሴ ሕግ መምህራንና ፈሪሳውያንም ጌታን የሚከሱበት ወንጀል ለማግኘት ይፈልጉ ነበርና እስኪ በሰንበት ቀን ይፈውሰው እንደሆነ እንመለከታለን በማለት ሊያካስሱት ይጠባበቁት ነበር። ጌታ ኢየሱስ ክርስቶስም ሐሳባቸውን አውቆ እጅ ሽባውን ተነስና በመካከል ቁም አለው። ሽባውም ተነሳና በመካከላቸው ቆመ። በዚያም ጊዜ ጌታ ኢየሱስ አይሁድን እስኪ ልጠይቃችሁ፣ ለመሆኑ በሰንበት ቀን የተፈቀደው መልካም ማድረግ ነው፣ ይልቁንም ነፍስን ማዳን ነው ወይስ ማጥፋት ነው አላቸው። እነእርሱ እርሱ ግን ዝም አሉ። ጌታም በአካባቢው ወዳሉት ሰዎች ሁሉ ከተመለከተ በኋላ እጀ ሽባውን እጅህን ዘርጋ አለው። እርሱም እጁን በዘረጋ ጊዜ ዳነችና እንደ ሌላይቱ እጅ ደህና ሆነች። በዚያም ጊዜ የሙሴ ሕግ መምህራንና ፈሪሳውያን በጣም ተቆጡና እንዲህ እንግዲህ ይህን ኢየሱስን ምን ለማድረግ ይሻለናል በማለት እርስ በርሳቸው ተወያዩ። ይልቁንም ዝግ ስብሰባ አድርገው ይገዱት ዘንድ በቁጥር ሐሳብ ወሰኑ። ይቅርታው ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ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

ከመእስራኤል ናጣዊ ነተማ ይጸነብኪ ኦተ ወካፌ ንስሓ ወሰራ ኃጢአት ኢየሱስ ክርስቶስ ስረ ኃጢአት የ ወኃጢአተ ኩሉ ህዝብ ከማ ይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን